እሺ ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ አመት ተማሪ ሆነሽ ነው? አዎ ይሄ ነገር ያጋጠመሽ እንዴት ነበር? እስቲ ጊዜውን አስታውሽ። ማለት በጣም ነው የሚከብድ። ሶስት ሰዓት ላይ ልክ ከላይ ወረ ሶስት ሰዓት ዘጋብኝ መመለስ አልፈልኝ እንዴ፣ ወጣሁኝ። ወጣሁኝና የሆነ የሚሮራጥ ይሮራጣሉ ማለት ነው ሰዎቹ ስንሄድ በቃራ እንደዚህ ተኩስ የተነሳ ማለት ነው። ትሄዳላችሁ፣ በቃ በዚህ ሂዱ፣ በዚህና እንትን በሉ እዚያ ጋር ግቡ ነም ሲሉን፣ እኛ በሰዓቱ ተኛን። ተቆርቁ ነው ነው የመሰለን እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባል። የእነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና። አዎ፣ ክፍት ነው ከኋላ። አንድ አመት ከስድስት ወር ነው እዚያ የቆየ ነው ጫካ ውስጥ ምንም ነገር ሳይፈጠር። አመት ከስድስት ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ፣ ነው ትታጠቃላችሁ፣ አለበለዚያ ያሰብነዋል እሱን እንሰራለን፣ አብረን ምን ይሆናል እያሉ። የት ነበርስ የምታድሩት? እዚህ ውጭ ላይ ነው፣ ብዙ ጊዜ ዛፍ ነበር። እንዴት አካልል እንትን መላይ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንን እንዴት ነበር የምታሳልፉት? የምን ምን ንጽህና መጠበቅ ነው? ዝም ብለን ስናክ ነበር ምኖሉ ከአንድ አመት ከስድስት ወር በኋላ ምንድን ነው የተፈጠረው? መጨረሻችን ላይ ሰልፍ አሰለፉን፣ እርቃናችንን እናወልቀው። ልብሳችንን ካወለቁ በኋላ ሰልፍ ሲያዙ እኔ አጋጣሚ ከአምስተኛ አካባቢ ነው የነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም፣ ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ መበላ ነው የሚፈሰው እሷ ደግሞ አንድ አካል ስለጎደላት ምንድን አማራጭ የለበስኩትን ልብስ አውልቄ ለእሷ እግሮቿን አስሬ ነቅፋ እየጎተትኩ መድ የጀመሩ እንዳላዝላት አልችላትም። ከዚያ አብረን ነው እኮ የምናሄደው። አንቺን እኮ ትችሻለ ድምፅ ስጥለኝ እንዲሆነን ሁለት ሁለት አካለ ስንኩል ማን ይቀበለናል? አልኳት። እንግዲህ ማንም ቢሆን እንደዚያ ደሜ እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ ያሰብኩት ስልል በቃ መጨረሻውን እንደዚህ ሲያመር እንደዚህ ሲሆ በጣም ካፋኝ፣ በቃ ለወሊውም ነገ ነገ ወዲያ ስደት መሆ ነው። ምንድነ ማድረግስ የምችለው? በምን አይነት መልኩ ነው ህይወት አይነት መጠገነ የምችለው